ሜነግባታ ሆነ ለመረቃ በዓሉ የገንዘብ የሐሳብ ድጋፍ ያደረጋችሁት ቁጥራችሁ ብዙ መሆኑ በጥቅሉ ላበረከታችሁት አስተዋጽኦ በወረዳው ሕዝብ ስም ከልብ አመሰግናለሁ። በሁነቹ አስራ አምስት ሐምሌ ወር የገጠመን የሰላም ጦት የልማትና የመልካም አስተዳደር ሥራዎችን ከዳር ለማድረስ የህዝቡን ተጠቃሚነት ለማረጋገጥ የፖለቲካ መዳረም ህዝባዊ ቅቡልነት ያለው እንዲሆንና ማህበረሰቡን ሁሉ አቀፍ ዝግጁነት እንዲኖረው ሰርተናል። ብዙ ድሎችንም ተጠቅመን ብልጽግናዊ ለውጥ ሰው ተኮር ተግባራትን ሰርተን ለውጥ አምጥተናል። ዛሬ በእንደዚህ ስንገናኝ እጅግ በጣም ነው ደስ ያለን። በጣም ደስ ያለን ምክንያትም አለን፣ ዝም ብለን ሳይሆን። ሰው መቼም እድሜውን ቆጥቦ የተቆጠበ እድሜ ሳቅ ሲኖረው የሚያምረው እንደ ድል ሆኖ፣ የእኛ እድሜ፣ የአባቶቻችን እድሜ ሳቅ የለው። ስናረጅ ሳቅ አይደለም የሚገጥመን ብስቁልና ነው። ሀገራችን ድህነት አለን ላቀርነትለን እና ይህን ችግር ይህን ስብራት የምናክመው ይህን ስንሰራ ነው። ሰው ተኮር ሆነን በተለይ ሁሉም ሰው ወደዚህ ቤት ነው መጨረሻችን። ከዘራችን ይዘን ወደዚህ ቤት ነው የምንመጣው? የአበባ እድሜያችን አልቆ ተስፋችን ሲመናመን ስናጣ ሰው እጅ ላይ ስንወጥቅ ምንመጣው ወደዚህ ነው እና ዛሬ ይህ የሰራቸው ሰዎች እጅግ እናከብራቸዋለን። ለዚህ የተባበራቸሁ ያስተባበራችሁ ከእናንተ በላይ የሚከበር የለምና፣ እንኳን ለዚህ ቀን አበቃችሁ። ይህ ፕሮጀክት መለመድ አለበት። ሌላም ወረዳ ይህን መልመድ አለበት። ሌላም አካባቢ ይሄን መልመድ አለበት። ማስተባበር አለበት። ለዚህ ዋጋ መክፈል አለብን። ስለዚህ ይህ ያስተባበራችሁ ከመሰረት ድንጋይ ጀምሮ ግንባታ ውስጥ የሚያልቅ ድረስ እያደረጋችሁ በጎ ነገር የሚያደረጋችሁ ሁሉ እድሜ ይስታችሁ። እኛ ስንመርቅ ደስታ ደስ ብሎ ነው የመጣ ነው። መሰረት ድንጋይ ከተቀመጠ ጀምሮ እስካሁን ድረስ ሰባት ዓመት ሆኖታል። ችግር ነው ያስቆየው። ይህን ችግር ፈታችሁ፣ አስተባብራችሁ ይህንን እዚህ እንዲበቅ ያረጋችሁ የወረዳው አመራረም ለእናንተም ልዩ ክብር አለን። እንደ ሀገርም እንደ ክልልም እንደ ዞንም የወረዱ አቅጣጫዎችን በተለይ ከልመና ለማውጣት ለሀገር ኩራት የሆኑ ባለታሪኮችን ጭምር በማገዝ በመደገፍ የተለያዩ ፕሮጀክቶችን በመቅረጽ አረጋውያንን ቋሚ በሆነ ግንባታ ወይም የአረጋውያን ገቢ ማስገኛ ሕንፃ በመስራት እነሱን በቋሚነት ለመጦር ለመንከባከብ እና ለመደገፍ የሚያስችሉ ፕሮጀክቶች ከክልል ጀምሮ ወርደዋል። ይህንን ፕሮጀክት ደግሞ ተግባራዊ በማድረግ በተለይ ሲያደብርና ዋዩ ወረዳ ዋና አስተዳዳሪ የቀድሞ ዋና አስተዳዳሪ የነበሩት አሶ ዘውገ ንጉሴ እንዲሁም አስተባባሪ አመራሩና የወረዳ አመራሩ ይህንን ችግር ለመቅረፍ በወረዳ ያሉ ባለታሪክ አረጋውያንን አሻራቸውን ለማስቀመጥ ጭምር ቀደም ብሎ መሰረተ ድንጋይ ተጥሎ ቆይቷል። ለሰባት አመት ያክል ይሄ ቦታ ተከብሮ እስካሁን ቆይቷል። ነገር ግን ጊዜው ሲደርስ ይሄንን ሕንፃ መገንባት አለብን፣ ታሪካችንን ማስቀመጥ አለብን ብለው የሰላም እጦቱ ያለው ነባራዊ ሁኔታ ሳይበግራቸው በችግር ውስጥ ህዝቡን በማስተባበር ባለሀብቶችን በማስተባበር ይህንን ህንፃ ገንብተው እዚህ ደረጃ ላይ ስላደረሱ በጣም በአረጋውያኖችና በተቸገሩ ዜጎች ስም ትልቅ ክብርና ምስጋና እሰጣለሁ። ክብር እንድትሰጡልኝ ይፈልጋለሁ። መንግስታዊ ኃላፊነት በተጨማሪ ለነፍስ ጭምር የሚሆን ስራ ነው፣ ተግባር ለነፍስ የሚሆን ተጨባሪ ቀባሪ የሌላቸውን አረጋውያን እናቶቻችንን አባቶቻችንን በዚህ ደረጃ እያስታወሱ ለነሱ መኖሪያ መጦሪያ የሚሆን ቦታ እና ቤት ማዘጋጀት በእውነቱ በትልቁ ሊከበር የሚችል ስራና ተግባር ነው፣ ማለት ነው። እኛ እንደ ሰሜን ሸዋ ዞን ብልጽግና፣ እንደ ሰሜን ሸዋ ዞን አስተዳደር ትልቅ አክብሮትና ምስጋና አለን። ከልብ እናመሰግናለን። ፋንቱ መኮንን እባላለሁ የሲያደብርና ዋዩ ወረዳ ተወላጆች የአረጋውያን የሕፃናት መርጃ ማህበሩ ሰብሳቢ ነኝ። በአጭሩ ዛሬ እዚህ ተገኝተን ለዚህ ምርቃት ያው ብዙ ጣውረድ አለ። ከፍተኛ ተጋድሎ ነው የተደረገበት በቦታ ላይ ግንባታው ላይ ያው በጀት እጥረት ነው። ቅድም እንደሰማችሁት እነኛ እነኛ ተቋቁመን የመስራቹ ኮሚቴዎች ከፍተኛ ትብብር እያደረጉ ግንባታ ለምንድነው የማይጀመሩ የሚለው የየግላቸውን በየዞን መስሪያ ቤቶች እየተንቀሳቀሱ ከኔ ጋር ያው እንዲጀመር ጥረት ያደረጉ ናቸው፣ የእኛ ኮሚቴዎች ማለት ነው። ይህን ረጂ ድርጅቶች ጋር በመገናኘት ይህን መረጃ ይዘን አስፈላጊውን ግብዓት፣ በተለይ አረጋውያን የሚረዱበትን መንገድ እናመቻቻለን ብለን ነው የምናስበው። ወደኋላ የምንልበት የለም። ትልቅ ሞራልና ደስታ ነው ይሰማል እና እንድንነሳሳ ነው ያደረገን። ቢተባበር የት ይደረስ ነበር።